የኢትዮጵያ ወንጌላማኞች አብያተ ክርስቲያናት ካውንስል የተላለፈ የ2017 ዓ ም የትንሣኤ በዓል ነው። በስመ አብ፣ በስመ ወልድ፣ በስመ መንፈስ ቅዱስ አህዱ አምላክ አሜን። በሀገር ውስጥና በውጭ ሀገር ለምትገኙ የወንጌላማኝ አብያተ ክርስቲያናት ካውንስል ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖች በሙሉ ልዑል እግዚአብሔር አምላክ ሁላችሁንም በሰላምና በጤና ጠብቆ እንኳን ለ2017 ዓ.ም የትንሣኤ መታሰቢያ በዓል አደረሳችሁ በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም መልካም ምኞቴን ስገልጽ በደስታ ነው። የትንሣኤን መታሰቢያ በዓል ስናከብር እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅርና ከዚህም የተነሳ አንድያ ልጁን ስለ እኛ ኃጢአት ለመስቀል ሞት አሳልፎ መስጠቱን እንድናስብ ግድ ይለናል። ይህም ከዘላለም ሞት ወደ ዘላለም ሕይወት መሸጋገራችንን ከኃጢአት ባርነት ነፃ መውጣታችንን በመገንዘብ እግዚአብሔርን ይበልጥ እንድናመሰግነውና ዕለት ዕለትም በቅድስና እንድናመልከው ሊያደርገን ይገባል። ስለሆነም ፋሲካችን የሆነው መድኃኒታችን ኢየሱስ ክርስቶስ በደሙ ከኃጢአታችን ስለዋጀን የመንግሥቱም ወራሽ በመሆን በጽኑ ተስፋ ተደላድለን እንድንቆም ስላደረገን ክብርና ምስጋና ለእርሱ ብቻ ይሁን ትንሣኤ ጥላቻ በፍቅር መለያየት በአንድነት ሐዘን በደስታ የተቀየረበትና የእግዚአብሔር ድንቅ ፍቅር የተገለጠበት ስለሆነ ከሁሉ በፊት በእኛ በክርስቲያኖች መካከል እውነተኛ ፍቅር መታየት ይኖርበታል። ትንሣኤ የተጣሉ የሚታረቁበት የተራራቁ የሚቀራረቡበት እንዲሁም በያለንበት ታርቀን በማስታረቅ መልካም ምሳሌነታችን ጎልቶ እንዲታይ ያስፈልጋል። ይህ ከሁሉም ምዕመናን የሚጠበቅ መለኮታዊ ትእዛዝ ስለሆነ ቸል የምንለው ጉዳይ አይሆንም። ማንም ባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፤ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅር ልበሱት ቆላሳይስ ምራፍ 3 ቁጥር 13 እና 14 ላይ ይናገራል። እግዚአብሔር እኛን ከኃጢአትና ከዘላለም ሞት ለማዳን ልጁን የላከው ለሰው ልጆች ካለው ታላቅ ፍቅር የተነሳ እንደመሆኑ በእኛም መካከል መንገስ ያለበት ያ መለኮታዊ ፍቅር ነው። ፍቅር ከራሳችን ይልቅ ሌላውን እንድናስቀድም ስለሚያደርግ ከራሳችን አልፈን ለሀገራችን ሰላምና ለህዝባችን አንድነት በቅንነትና በትጋት ለመስራት ፍቅር አቅም ይሆነናል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ አምስት ከቁጥር 18 እስከ 21 እንደጻፈው ነገር ግን የሆነው ሁሉ በክርስቶስ ጋር ካስታረቀን፣ የማስታረቅም አገልግሎት ከሰጠን ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ሰው ከአምላኩ ከእግዚአብሔር ጋር ከታረቀ ከእርስ በርስ ለመታረቅም ሆነ ሌሎችን ለማስታረቅ አይቸገርም። ስለዚህ በቅድሚያ የክርስቶስ መልእክተኞች እንደመሆናችን እውነተኛውን ወንጌል እንያዝ፣ የእግዚአብሔርን ሕዝብ እንዲጠበቅ ቃሉን በመመገብ የእረኝነት ኃላፊነታችንን በብቃት እንወጣ፣ በእለት ተዕለትም ኑሯችንም ሆነ ተግባራችን በቅድስና እንመላለስ። አገራችን ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደ ኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን እንደሆነ ግልጽ ነው። አንዳችን በሌላው ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገር እና የህዝባችንን ሰቆቃ ከማራዘም በስተቀር አንዳችን መልካም ነገር አላስገኘልንም። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር ወይም ማዝጋሚ መሆን እጅግ ያሳዝናል። የችግራችን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ቆም ብለን ልናስብ ያስፈልጋል። በፍጹም ቅንነት መከባበርና መደማመጥ በርቅ የሀገራችንን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝባችንንም አንድነት በጽኑ አለት ላይ ለማቆም መወያየት ግድ ይለናል። ስለዚህ አሁንም ካውንስላችን የሰላም ጥሪውን በመደጋገም ሲያስተላልፍ በእግዚአብሔር ስም ነው። በመጨረሻም በየቤታችን የትንሣኤን መታሰቢያ ያላት ስናከብር ከተቸገሩ ወገኖቻችን ጋር ያለንን በማካፈልና የክርስቶስን ፍቅር በማሳየት እንዲሆን አደራ እያልኩ የደስታና የሰላም በዓል ይሆንላችሁ ዘንድ ጸሎቴና ምኞቴ መሆኑን ስገልጽ በታላቅ አክብሮት ነው። እግዚአብሔር ህዝባችንን ይባርክ ይጠብቅ። አሜን። እግዚአብሔር ይስጥልን። በሀገር ውስጥና ከሀገር ውጭ ለምትገኙ ለኢትዮጵያ ወንጌላ ቤተክርስቲያናት ምዕመናን እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለ2017 ዓ.ም የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰንላለሁ። የትንሣኤን በዓል በምናከብርበት ጊዜ ጌታችን ኢየሱስ ክርስቶስ የሰው ልጆች ለማዳን የሄደበትን መንገድ እናያለን። እነዚህ መንገዶች የመከራም፣ የስቃይም፣ የትህትናም መንገዶች ናቸው። በመጨረሻም ስለኛ ኃጢአት እና በደል በቅራኔው መስቀል ላይ ህይወቱ ለኛ የሰጠን ጌታ በተለይ የህመማቱን ሳምንት ብለን የምንጠራቸውን ከሆሳ እና ሁድ ጀምሮ እስከ ትንሳኤው ያሉትን ቀናት በነዚህ ቀናት ውስጥ የተከናወኑትን ተግባራት በምንመለከትበት ጊዜ ለዛሬው ህይወታችን ብዙ እሴቶችን ብዙ ትምህርቶችን የምናገኝበት ይሆናል። ዘካሪያስ ዘጠኝ ዘጠኝ ላይ ንጉስ ሽ የዋህና ትሑት ሆኖ በአያይቱና በአያይቱ ውርንጫ ተቀምጦ ወደ አንቺ ይመጣል ተብሎ የተነገራት ኢየሩሳሌም ክርስቶስ ወደ እርሷ ሲመጣ ለሰላማዊ የሚሆነውን ስላላወቀች ከተማይቱን አይቶ አለቀሰላት ይላል። በዕለተ ሆሳዕና ወደ ከተማው በሚገባበት ቀን በአህያይቱ ውርንጫ ተቀምጦ የገባበት ሁኔታ ከቀደሙት ነገስታት የተለየ ነው። ነገስታቱ በፈረስ፣ ፈረስ የጦርነት ምሳሌ ነው፣ የአሸናፊነት ምሳሌ ነው የድል አድራጊነት ምሳሌ ነው። አሁን ግን ጌታዋ የዋህና ትሑት ሆኖ በመካከሏ ሊገኝ ወደ ኢየሩሳሌም ሲመጣ ከተማይቱ ለደህንነቷ ለቤዛነቷ ምክንያት የሆነውን ባለማወቋ እንዳለቀሰላት እናያለን። ሆኖም ግን ህዝቡ በሙሉ ሆሳአና ሆሳአና ብሎ ጮኸዋል። ውድቀን እና ዕለተ ሰኞ ደግሞ ቤተ መቅደሱን ከወንበዴዎች ዋሻነት የእግዚአብሔር ቤት የጸሎት ቤት እንጂ የሸቃጮችና የለዋጮች ቤት አይደለም፣ ወይም ንግድ በማይገባ ቦታ መሆን የለበትም ብሎ ይሄ የአምልኮን ንጽህና የሚያመለክተን ነው። ሁማንን የፈወሰበት ያስተማረበት ደግሞ እለት አለ። ማክሰኞ ይሁዳ እሱን ለመካድ ለመሸጥ አሳልፎ ለመስጠት የተደራደረው ረቡዕ እለት ነው የቅርብ ወዳጁ የሆነው ከደቀ መዛሙርቱ አንዱ የሆነው ይሁዳ ክርስቶስን ለመሸጥ ተስማምቷል። ሐሙስ የደቀ መዛሙርቱ እግር ያጠበበትና የአገልጋይ ልውልነትን መርህ መሰረት ያስቀመጠበት ነው። በተለይ በዮሐንስ ወንጌል 13 እንደምናየው የደቀ መዛሙርቱ እግር ያጠበው ትህትና ለማሳየት ነው ይባላል። እውነትም ነው። ግን ከዛ ሁኔታ የምንማረው የእውነተኛ ፍቅር ባህርያትን ነው። እውነተኛ ፍቅር በተንኮል በአመጽ የሚሸነፍ አይደለም። ይሁዳ እንደሚሸጠው እንደ ጴጥሮስ እንደሚክዱት እያወቀ ነው ተነስቶ እግራቸውን ያጠበው እና እውነተኛ ፍቅር ደግሞ የሚያነጻ ፍቅር ነው፣ ይቅርባይ ፍቅር ነው። ስለዚህ ፍቅርን ያሳየበትን ጭምር መሆኑን እንገነዘባለን። እንግዲህ ሐሙስ ጌተሰማኒ ነው፣ ሲቃተት ሲማልድ የነበረበት ነው። የዓርቡን ደግሞ እናቃለን። ሁሉ ነገር ተለውጦ ሆሳዕና ያለው ሁሉ ስቀለው አስወግደው እያለ መጮህ ጀምሯል። ስለዚህ በሆሳዕና አትታመኑ፣ በስቀለውም ተስፋ ትቁረጡ ላለሆነ ብዙ ጊዜ በተለይ ብዙ ጊዜ መሪዎች የሆኑ ሰዎች ወይም የምንመራ የምናገለግል ሰዎች የህዝብ ፓብሊክ ኦፒኒየን ይለዋወጣል። እንግዲህ ሆሳዕና ያለው የህዝብ አርብ ዕለት ደግሞ በካህናት አለቆች፣ በህዝብ አለቆች ተባብለው ተታለው ስቀለው አስወግደው ብሎ መጮህ ጀምሯል። በዛን ቀን ክርስቶስ መስቀል ላይ ሲውል ከእናቱ ማርያም ከመግደላዊቱ ማርያም እና ከተወሰኑ ሴቶች በስተቀር ከደቀ መዛሙርቱ ዮሐንስ ብቻ ባጠግሙ ነበር። ዙሪያው በጠላት የሆነ ነው። የተፈጸመበትም በጣም አሳዛኝ ድርጊት ነው። በዛ ሁኔታ ውስጥ ሆኖ በጣር ውስጥ ሆኖ ኤሎሄ ኤሎሄ ላማ ሰበቅተኒ አምላክ፣ ያምላክ ለምን ተውከኝ ብሎ በሚጮህበት የኛን ሁሉ ኃጢያት ተሸክሞ በመስቀል ላይ ያስቃይ ነፍሱን ከመስጠቱ በፊት ግን አንድ ነገር ብሎ ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለኛ የማለደበት የጸለየበትና ፍጡሩንም ደግሞ የገለጠበት ነው። ስለዚህ ባይሁድ ሴራ፣ በሮማውያን ኢፍታዊነት ምክንያቱም የሮማው ጲላጦስ ክርስቶስ ንጹሕ መሆኑን እያወቀ ህዝቡን ያባበሉ ህዝቡን ያነሳሱ የካህናት አለቆች እና የህዝብ አለቆች እነሱ ይህን ሰው ብትፈታ የቄሳር ወዳጅ አይደለም ሲሉት ለፖለቲካ ትርፍ ተብሎ ለስልጣን ተብሎ እንዴት ፍትህ እንደሚዛባ የሚያሳየን አንድ ምሳሌ ነው። ስለዚህ እሱ እጁን ታጠበ። የጵላጦስ ቅድመ ንጽህና ይባላል። የውሸት ነው። እጁን ታጥቦ ግን ገርፎ ነው አሳልፎ የሰጠውና እነሱ እኔ ከዚህ ሰው ደም ንጹህ ነኝ ሲል ደሙ በኛና በልጆቻችን ላይ ይሁን ብለዋል። በእነዚህ ሰዎች መዘዝ ምክንያት እንደምታውቁ በታሪክ ውስጥ ወደ ስድስት ሚሊዮን አይሁዶች ብዙ መከራና ስቃይ እስከ ዛሬም አለ። አንዳንድ ጊዜ ወላጅ ወይም አንድ ጀኔሬሽን የሚያደርገው ችግር ለሌላ ሁሉ እንደሚተላለፍ የሚያሳየን ነው። ይሄ እንግዲህ እሱ በጦር ለወጉት በቃላትም ለተዘበጡበት ምሕረትን እና ይቅርታን ለምነዋል። በጣር ላይ ያለ በጭካኔ ላይ በጭካኔ እሱን በሚያጠቁት ሰዎች ላይ ለሚያጠቁ ሰዎች ምሕረትን ጠይቋል። ከዚህም የተነሳ ይህ ፍትሐዊነት ቂምን፣ በቀልን፣ ተንኮልን ሴራን ክርስቶስ በመስቀሉ ሽሯቸው አምክነዋቸዋል። የፍቅር ህያልነት የተገለጠበት የክርስቶስ ድርጊትና መስቀል እንግዲህ፣ እኛም እንደ ህዝብ ይህንን የፍቅር የቆጥታና የምሕረት መንፈስ ወደ ሌሎች ሰዎች የምናጋባው ሆናለን። መከዳት ምን ያህል አስቸጋሪ እንደሆነ በወዳጆቻችን የተቀዳል፣ በክፉ ቀን ሰዎች ገለል ያደረጉን ሰዎች እናቀ የመከዳት ስቃይ የውስጥ ስቃይ ነው፣ ሰቆቃ ነው እና መናቅና ፈተና እና የሞት ጣር ነው። እነዚህ ሁሉ ጉልበታቸው በትንሳኤው ዕለት ተሸነፈ። ስለዚህ ተንኮልም፣ ቅናትም፣ ቅንነትም እና የሐሰት ክስም የሐሰት ምስክርም ያ ሁሉ ተባብሮ ያንን ነገር ያደረጉት ሰዎች ሁሉ ክርስቶስ ሞትን አሸንፈው ሲነሳ በትንሳኤው ጊዜ የጥላቻ ኃይል፣ የተንኮል ጉልበት፣ የመበቀል ፍላጎት በትንሳኤው የተዋጡና የተሸነፉ ናቸው። ክርስቶስ እውነት በገነበት ስፍራ እነዚህ የጨለማ ህያላት አቅማቸው ተሰበረ ይሆናል። ምክንያቱም የእርሱን አርአያነት ስለምንከተል እናም በዚህ የእውነት ብርሃን እየተመራን እኛ ደግሞ በዓሉን ስናከብር እንደዚሁ በተለምዶ ሳይሆን ሌላ ጊዜ ማድረግ ያለብንም ቢሆን የተራቡትን ማብላት፣ የታቦቱን ማልበስ የታሰሩትንም መጠየቅ ለተሰደዱ ማለት ለሀገራችንም ሰላም መጸለይ፣ በህዝባችን መካከልም እንደዚህ አይነቶቹ መጥፎ ነገሮች ሳይሆኑ ምሕረት ይቅር ባይነት እንዲኖር ማስብ አለብን። ትንሳኤ በክርስትና ሃይማኖት ውስጥ ሞት ወይ መውቢያ ወዴት አለ ሲኦል ሆይ ድል መንሳት እየት አለ የተባለበት ጳውሎስ እንደ መንጓደድ እንደ ሽለላ ፉከራ የጠቀሰው እግዚአብሔር አብ የሞትን ጣር አጥፍቶ ልጁን አስነሳ። ክርስቶስ በመስቀል ላይ ከተሰቀለ በኋላ አውርደው ሲቀብሩት ቀባሪዎቹ በሐሰት ከሰሱ ላይ የወነጀሉት ከተቀበረ በኋላም አላመኑም። ስለዚህ ወደ ጵላጦስ ሄደው ይሄ ሰውዬ እነሳለሁ ብለዋል፣ መቃብሩን አስጠብቅልን ብለዋል እና እሱም በጣም ተናዶ ስለነበረ ጠባቂ ያላቸው አስጠብቁ ብለዋል። ስለዚህ ትልቅ ድንጋይ አንከባለሁ ገጥሞ። ምክንያቱም መቃብሩ ፓብሊክ መቃብር አይደለም። አርማቲያስ ዮሴፍ የሚባል ሀብታም ባለጠጋ በራሱ እርሻ ውስጥ ለራሱ በአሳነፀው መቃብር ነው። ጌታ ልከኛ ሀገር አሁን ደብረ ሊባሉ ሰዎች የራሳቸው መቃብር እንደሚኖራቸው አንድ ሁሙ ዲዛስትሮን ብሎ የጻፈ ሰው አለ። ካዲ የነበረ ሰው ነው። መጽሐፍ ቅዱስን እያነበበ ሊያፈርስ እዚህ ጋር ሲደርስ ለሙሉ ድንጋዩን ማን አንከባለለው? ምክንያቱም በድንጋዩን ማን ያንከባልልናል? ብለ ነው የሄዱት በትንሣኤ ማለዳ የሄዱት ሴቶች ጌታን አስከሬኑ ሽቱ ሊቀቡ የፈለጉት ግን ድንጋዩን ተንከባሉ ነው ያገኙት። ማን ነው የሚያንከባልለው? ያ ሰው ያ ጥናት ሲያረግ በአርኪኦሎጂ ጭምር ነው የተደገፈውና ብዙ ቶን የሚመዝን መግጠሙ ብቻ ሳይሆን ማተም ተደርጎበታል፣ በወታደር ይጠበቃል እሑድ ማለዳ ከመቀዱ በፊት የጌታ መልአክ ከሰማይ ሲወርድ የምድር መናወቅ ሆነ፣ ድንጋዩም ተፈነቀለ። አንከባለለው መልአኩ። ክርስቶስ ኦልሬዲ ተነስቷል የለም። ስለዚህ ትንሳኤውን ያዩ ሰዎች ያው የሆኑት በስሜታቸው ውስጥ ተፈጥረው እናውቃለን። ግን ይሄ ማለት ምን ማለት ነው? እውነተኛ ሕይወት ውስጥ በሕይወታችን ውስጥ የሞቱ ናቸው ተስፋ የቆረጥንባቸው በቃ አለቀ የምንላቸው ነገሮች ሁሉ የክርስቶስ ትንሣኤ ለዛ ሁሉ ተስፋ ቢስ ለሆነ ነገር ተስፋ የሚሆነን ነው። አብርሃም መጽሐፉ እንደሚለው በሮሜ አራት ላይ አብርሃም እድሜው ባለፈ ጊዜ ዘርን ለማግኘት ልጅ ለመውለድ በተፈጥሮ በማይቻልበት ሁኔታና ጊዜ ውስጥ በሱም በባለቤቱ ማለት ነው አመነኛ ምን አመነ? እግዚአብሔር የሌለውን እንዳላርገው የሚቆጠር ይሄንን ሁሉ ፍጥረት ከምንም የፈጠረ ነው። ለሙታን ህይወትን የሚሰጥ አምላክ ነው፣ የትንሳኤ አምላክ ነው። ስለዚህ ነው ክርስትና ህይወት ውስጥ የክርስቶስ ትንሳኤ የድል አድራጊነት ነው፣ የተስፋ ነው፣ የአዲስ ህይወት ጅማሬ። አሮጌ ሁሉ አልፏል፣ እነሆ ሁሉ አዲስ ሆኗል የተባለው ለዚህ ነው። እንግዲህ ክርስቶስ ከሙታን ተለይቶ ተነስቷል፣ ለአንቀላፉ መቅባቱ ተነስቷል። የክርስቶስ ትንሣኤ ክርስቶስ የተናገረውን ያደረገውን ሁሉ እንደ ማህተም ማረጋገጫ ነው። በኃይል የእግዚአብሔር ልጅ ሆኖ ተገለጠ የሚለው ከባህሪው የእግዚአብሔር ልጅ ቢሆንም በሰዎች ፊት ግን በህያውነት በሕያውንነት በትንሣኤ በምንነሳቱ እኛም ክርስቲያኖች በክርስቶስ አምነን የምንኖር ከሱ ጋር ከሞት ከእርሱ ጋር እንነሳለን ስለሚል ክርስቶስ እንደ ሞተና እንደተነሳ ካምናችሁ እኛንም ከእርሱ ጋር ያመጣቸዋል ብሎ መጽሐፍ ቅዱስን እንደሚናገር የትንሣኤውን በዓል በምናከብርበት ጊዜ በተለወጠ ህይወት በታደሰ ህይወት አሮጌውንም ነገር ባሸነፈ ህይወት የጠቀስናቸውን እንደ ቂም፣ እንደ በቀል፣ እንደ ተንኮል እና ቁስለኝነት እና ምሬት ባሸነፈን በአዲስ ህይወት በተስፋ እንድንመላለስ ይሁን እላለሁ። እግዚአብሔር አገራችን የሚባርክ ትንሣኤው መልካም ትንሣኤ ይሁንልን። እግዚአብሔር በጎ በጎን ነገሩ በምድራችን ላይ ያምጣ። እነዚህን ቅድም የጠቀስናቸውን ነገሮች ደግሞ እያንዳንዱ ሰው ልቦና የማስወገድ አቅም ያለው አምላክ ስለሆነ እኛንም በሱ መረት በሱ ዛሄ በሱ ፍቅር ይሙላን። ላለው እንደ ክርስቲያኖች ክርስቲያን ተስፋ አይቆርጥም የሚባለው አንዱ ከዚህ ጋር ለምን የትንሳኤ አምላክ አለ። አበቃ ሲባል ህይወትን የሚሰጥ አምላክ አለ። ሙታንን የሚያስነሳ በሚያስነሳ ስለምናምን ነው እንጂ ሞት ተሰምቶን ነበረ። ጳውሎስ እንደሚለው እግዚአብሔር ሙታንን የሚያስነሳ ህይወትን የሚሰጥ አምላክ ስለሆነ የተነሳው ጌታ ክርስቶስ በእኛ ውስጥ የሞቱ ነገሮች ትንሣኤ እንዲሰጣቸው እንዲሁም በአገራችንም በጎ ያህሉን ለጥሩ ህይወት የማይመቹ ነገሮችን ከኛ ውስጥ እንዲያስወግድና ሁላችንም ታድሰን በአዲስ ህይወት በአዲስ ኃይልና ጉልበት በእርስ በርስ ፍቅር በአንድነት ለመኖር እና ሀገራችን ከደህንነትም ጭምር ለማላቀቅ ከሁለንተናዊ ደህንነት ደህንነት አለ ያለን ሁለንተናዊ ነው። ደህንነት ከአእምሮም ከስሜትም በሁሉም መልክ ኃጢአተኛ ሲበዛ አገር ትጎሳቅላለች። ዚሩሰሩሰዎች ሲበዙ ደግሞ አገር እንደምትነሳ መጽሐፎች ስለሚነግረን እንግዲህ በትንሳኤው እነዚህ ጥላቻ፣ ኃይል፣ የተንኮል ጉልበት፣ የበቀል ፍላጎት ሁሉ ስለ ተዋጡ፣ እነሱም በአሸናፊነት እንድንመላለስ እግዚአብሔር ያግዘን። እላለው አሁን ደግሜ መልካም ሰ